የአሰብ ወደብን ያህል የቀይ ባህርን የጂኦ ፖለቲክሱን መቆጣጠር የምንችልበትን መውጫ አበራችንን አረብ ሀገር ሂዶ የግመል ጥርስ መፋቅ የነበረበት ሰው የኢትዮጵያ ስልጣን ላይ መጥቶ ሲቀመጥ የግመል መጠጫ ነው ይላል። ኢትዮጵያዊ ነኝ እኔ ከኦሮሞና ከአማራ የተወለድኩ ከጉራጌና ከቤንሻንጉል የተወለድኩ ከሁለት ማንነት የተወለድኩ ሰው ነኝ። ማን ብዬ ራሴ ልጥራ? ብለው የጠየቁ ሰዎች ወይ ስላሴ ጀርባ ተኝተዋል፣ ወይ ተሰደዋል፣ ወይ ተገርፈዋል፣ ወይ ታስረዋል። በየክልሎቹ የተከላቸው የዘር ባንዲራዎች ይነቀሉና በየአስተዳደር ክልሉ አንድ የኢትዮጵያ ባንዲራ ይተከላል። ያኔ በመላው ኢትዮጵያ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ይውለበለባል። ይህንን የሚያደርገው መሪ አብቹ ይባላል። የኢትዮጵያ ሰንደቅ ዓላማ ይቺ አርማ የሌላት ወያኔ አርማ ያላጠፈባት አረንጓዴ፣ ቢጫ ቀይዋ ትሆናለች ብለን የምንመኘውን ሰዎች ሌላ ተቃውሞ እንዲነሳብን ይህም ባንዲራማ ፋኖ ይዞት ወጥቷል እንዲባል አደረገ። ያ ህገ መንግስት ሲጸድቅ አንቀጽ 39 ተገንጥሎ ይወጣል። ያኔ ኦነግ ይገነጠላል። ያኔ ፋኖ ይገነጠላል። ያኔ ጆሃር መሐመድ፣ አንዳርጋቸው ጽጌ ምናምን የምትላቸው የህወሓት ቅልብተኞች በሙሉ ከኢትዮጵያ ገጽ ላይ ተገንጥለው ይጠፋሉ። የራሱን ሀገር ለመገነጣጠል በህገ መንግስት አስደግፎ የብሔር ብሔረሰቦች መብት የራስን እድል በራስ የመወሰን እስከ መገንጠል ብሎ እኔ ከኢትዮጵያ ጋር መኖር አልፈልግም ያለ የትኛውም አካል መገንጠል ይችላል ብሎ መብት ሰጥቶ እኮ የጀመረ ፓርቲ ነው። ወያኔ እምቢ የምንለው አብቹ የሚባለው መሪ ምን ያሳካል ብለን ስለምናምን ነው። እስካሁን ያሳካቸው ነገሮች እንዳልሆነ ነው። እኔ በበኩሌ የያዝኳቸውን አስር ነጥቦች ልንገራቸው። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ሩክ የሸወርቅ አሰፋ ነኝ፣ ከመሆን መልቲሚዲያ። በ2018 ሙሉ አመቱን እምቢ ለዘረኝነት፣ እምቢ ለባንዳዎች፣ እምቢ ለሀገር አፍራሾች የምንልበት አመት እንዲሆን ቃል የምንገባበት ይሆናል ብዬ ተስፋ አደርጋለሁ እና በዚሁ ሀሳብ ላይ እየተወያየን ቆይታ እናደርጋለን። ነገር ግን እንቢ ምንለውስ? ለምንድን ነው የዶክተር አብይን የለውጥ መንግስት የምንደግፈው? የዶክተር አብይ መንግስት ለውጥ እያመጣ ያለ ራዕይና ዓላማ ሰንቆ ለሀገሩ የሚጠቅም ነገር እየሰራ ያለ፣ ህዝቡን ከድህነት አረንቋ አውጥቶ ወደተሻለ ተሻለ ብልጽግና ሀገርና ህዝብን ይዞ ለመሻገር የሚታትር መሪ ነው ብለን የምንደግፈው ደግፈው ምክንያታችን ምንድን ነው? እኔ ያሉኝን ምክንያቶች አቀርባለሁ። እናንተም የምትጋሯቸው እንደሆኑ ተስፋ አደርጋለሁ። ነገር ግን እናንተም ዶክተር አብይን ስትደግፉ ምን እንዲያደርግ እስካሁን ድረስ ያደረጋቸው ነገሮች እንደ ስኬት የምታነሷቸውና ከዚህ በኋላስ ምን ያደርጋል ብለን ተስፋ አድርገን ነው እሱን የምንደግፈው የሚሉትን ሐሳቦች እየተወያየንባቸው የምን ቆይ ነው የሚሆነው። ለምንድን ነው እምቢ የምንለው? ከአብይ ጎን የምንቆመው ለውጡን የለውጡ መንግስት ለውጥ እያመጣ ነው። ስለዚህ ይሄንን የለውጥ መንግስት ደግፈን እዚህ እንዳደረስ ነው፣ አሁንም ደግፈን ወደተሻለ መንገድ ከዘር ፖለቲካ እንድንወጣ ከጨለማ እንድንወጣ ችግርም ካለበት የሚያስተካክለው ነገርም ካለ በአዎንታዊ መንገድ እየመከርና እያስተካከልን ይዘነው እንጓዛለን እንጂ ራሳችን ያመጣነውን ለውጥ ራሳችን ጥለን እነ ልደቱ አያሌውና እነ ጀዋር መሐመድ እንዲፈነጩበት አንፈቅድም ብለን ነገር እምቢ የምንለው አብቹ የሚባለው መሪ ምን ያሳካል ብለን ስለምናምን ነው። እስካሁን ያሳካቸው ነገሮች እንዳሉ ሆነው እኔ በበኩሌ የያዝኳቸውን አስር ነጥቦች ልንገራቸው። አብይ መቀጠል አለበት፣ አብይ መመረጥ አለበት፣ አብይ ኢትዮጵያ መምራት አለበት ብዬ የምለው አንደኛ፣ የዘር እና የቋንቋ ፌደራሊዝም ከኢትዮጵያ ሰማይ ስር ተነቅሎ እንዲጠፋ የሚያደርግ መሪ ነው። ይህ በዘር ኦሮሚያ ክልል አማራ ክልል ምናምን ክልል እየተባለ በዘርና በቋንቋ እየተደራጀው የኢትዮጵያ ዲሞክራሲ የኢትዮጵያ ፌዴራሊዝም የኢትዮጵያ ፌዴራላዊ አስተዳደር በማንነት ሳይሆን በቋንቋና በዘር ሳይሆን በጂኦግራፊካል አቀማመጥ ኦሮሞው ከጉራጌው ጋር፣ ሶማሌው ከአማራው ጋር፣ ትግሬው ከቤንሻንጉሉ ጋር አብሮ በጋራ ባለበት አካባቢ በአቀማመጡ የሚከለልበትና ልክ እንደ እነ አሜሪካ በጂኦግራፊካል አቀማመጥ በመሬት አቀማመጥ የሚወሰን ፌዴራሊዝም ኢትዮጵያ ምድር ላይ እንዲያመጣ የምናምነው መሪና ያንንም የሚያረጋግጥ መሪ ስለሆነ እነዛን ሰዎች እንቢ ማለት አለብን፣ ከአብቹ ጎን መቆም አለብን። እምላችሁ አንዱ ለዚህ አብይ እንዴት ከዘር ፌዴራሊዝም ለመውጣት ፈቃደኛ ነው ስትል እንዴት አመንከው ካላችሁኝ አብቹ ከመጣ በኋላ የተደራጁትን ክልሎች ሂዳችሁ ይዋችሁ። እነ ማዕከላዊ ኢትዮጵያ፣ እነ ደቡብ ምዕራብ ኢትዮጵያ ምናም የሚባሉትን ደቡብ ክልል ላይ የተደራጁትን ክልሎች ሂዱና ይዋቸው። የጉራጌ ክልል የሚባል የስልጤ ክልል የሚባል የለም። ዛሬ ይቅርታ እና አንድም የሀገራዊ ምክክር ኮሚሽኑን የፈቀደው የሀገራዊ ምክክር ኮሚሽኑን እንዲካሄድ ያደረገው ስህተት ነው፣ ልክ አይደለም፣ የተጭበረበረ ነው፣ በኢትዮጵያ ላይ ለውጥ አያመጣም እያሉ የሚያላዝኑበት እና እንዳርጋቸው ጽጌ ይሄን ሁሉ ትችትና ነቀፌታ ተሸክመው የምክክር ኮሚሽኑ እያከናወነ ያለው አንደኛው ይሄን የዘርና የቋንቋ ፌዴራሊዝም ከኢትዮጵያ ሰማይ ስር ነቅሎ ማጥፋት ነው። ወያኔ የተከለብንን የጠላት የጥላት የከፋፍለህ ግዛ የነሌኒና የነ ማኪያቤሊ የከፋፍለህ ግዛ ፖለቲካ ከኢትዮጵያ ምድር ላይ እነ መለስ ዜናዊ የጫኑብን ቀንበር እንዲሰበር የሚያደርግ መሪ ስለሆነ ከዚህ መሪ ጎን መቆም አለብን። ያየነው እውነት እሱ ነው። በሁለተኛ ደረጃ የነፃ አውጪ ፖለቲካ የእንትና ነጻ አውጪ ነኝ፣ የኦሮሞ ነጻ አውጪ ነኝ፣ ኦነግ ነኝ፣ ፋኖ ነኝ፣ ምናምን ነኝ፣ የጉራጌ ነጻ አውጪ ነኝ፣ የቤንሻንጉል ነጻ አውጪ ነኝ፣ የእንትና ግንባር ምናምን የሚባል በዘር በቋንቋ የተደራጀ ፓርቲ ከዚህ በኋላ በኢትዮጵያ ምድር በሕጋዊነት እንዳይደራጅ በዘርና በቋንቋ ተደራጅቶ የፖለቲካ ፓርቲ ነኝ የሚል ፓርቲ እንዳይኖር በብሔርና በዘር የሚደራጅ ፓርቲ እንዳይኖር የሚያደርግ በኢትዮጵያ በዜግነት ፖለቲካ የሚመሩ ኢትዮጵያዊ ፓርቲዎች ወደ ዲሞክራሲ ወደ ፖለቲካው እንዲመጡ የሚያደርግ መሪ ስለሆነ፣ እድሜ ልካችንን ያሰቃዩን የእንትና ነፃ አውጭ እያሉ ነው ነፃ በሆንበት ሀገር ነፃነታችንን አውጀን ነፃነታችን አስከብረው የሰጡን አባቶቻችን እያሉ ነፃ የሆነውን ህዝብ በባርነት እንደሚኖር የእንትና ነፃ አውጭ ነኝ፣ ህወሀት ነኝ፣ ፋኖ ነኝ፣ ኦነግ ነኝ እያሉ ነፃውን ህዝብ በባርነት እያኖሩ ያሉት። እንደነዚህ አይነት ሰዎች በህገ መንግስት ተደግፈው በዘርና በብሔር ፌዴራሊዝም ተደራጅተው ሀገራችንን ለማፍረስ የተመቻቸው ለዛ ነው። አብቹን የሚጠሉት ብሔርተኛው ሁሉ የሚተኩስበት ይቺን የብሔር ፖለቲካ ከኢትዮጵያ ምድር ያጠፋል ብለው ስለሚሰጉ ነው። የብሔር ፖለቲካ ከጠፋ ጆዋር መሐመድ የሚቀፍለው የለም። ጆዋር መሐመድ የሚያጭበረብረው የለም። እነ እነፋኖ የሚላክላቸው ዶላር የለም። የዘር ፖለቲካ ከጠፋ የሐሳብ የበላይነት የተማሩ ልጆች አቅም ያላቸው የኢትዮጵያ ምሁራኖች ወደ ፖለቲካው መድረክ ይመጡና በሐሳብ የበላይነት በሐሳብ ልዕልና በምርጫ ዲሞክራሲ የሚመሩ ፓርቲዎች ኢትዮጵያዊ ፓርቲዎች በዜግነት የተቋቋሙ ስለ ኢትዮጵያዊነት የሚያወሩ በሐሳብ ብቻ የሚከራከሩ የአንድ ብሔር ተወካይ ነኝ የአንድ ብሔር ነጻ አውጪ ነኝ እያለ በብሔር ስም የሚያጭበረበር ፓርቲ ሁሉ ከኢትዮጵያ ታሪክ ገጽ ላይ ተፍቆ እንዲጠፋ የሚቻለው በአብቹ ዘመን ነው። በሁለተኛ ደረጃ ይሄን ያሳካል፣ ጻፉ ምላችሁ፣ ነገ ከነጎዳ ሲሆን ስለምታዩት ማለት ነው። በሶስተኛ ደረጃ አንቀጽ 39 የተባለው የህወሃት ገንጣይ አንቀጽ ከህገ መንግስት ይፋቃል። አሁን ይሄ ሁሉ ብሔርተኛ የአማራ ነፃ አውጪ ነኝ፣ የኦሮሞ ነፃ አውጪ ነኝ፣ ኦነግ ነኝ፣ ኦብኮ ነኝ ምናምን እያለ በዘር እየተደራጀ የሚመጣው ህገ መንግስቷ ላይ የራስን እድል በራስ የመወሰን እስከ መገንጠል ብላ ልጆቿን ለመገነጣጠል ፈቅዳ የተቀመጠች የወያኔ ኢትዮጵያ ስለነበረች ነው። ያ አንቀጽ ከኢትዮጵያ የታሪክ ገጽ ላይ ተፍቆ ከህገ መንግስት ብቻ አይደለም ከታሪክ ገጽ ላይ ቢቻል ቢቻል ከሚሞሪያችንና ከትዝታችን ሁሉ ተፍቆ ቢጠፋ እመኛለሁ። እኔ የራሱን ሀገር ለመገነጣጠል በህገ መንግስት አስደግፎ የብሔር ብሔረሰቦች መብት የራስን እድል በራስ የመወሰን እስከ መገንጠል ብሎ እኔ ከኢትዮጵያ ጋር መኖር አልፈልግም ያለ የትኛውም አካል መገንጠል ይችላል ብሎ መብት ሰጥቶ እኮ የጀመረ ፓርቲ ነው ወያኔ ወያኔ ቅኝ ገዢ ነው። ወያኔ የዘር ፖለቲካ አቀንቃኝ የጠላት ጉዳይ አስፈጻሚ ነው። የኢሳያስ ጉዳይ አስፈጻሚ ነው። አራት ኪሎ የተቀመጠው ሰውዬ ኢትዮጵያ አይደሉም እነዚህ የምንለው እኮ የራሱን ሀገር ለመገንጠል እቅድ ይዞ በህገ መንግስት አስደግፎ የራስን እድል በራስ የመወሰን እስከ መገንጠል ብሎ ብሔረሰቦች እየተገነጣጠሉ ሀገር እንዲፈርስ ፈቅዶ የጀመረ ፓርቲ እኮ ነው ወያኔ። ናብቹ የመጣው ይሄንን አንቀጽ ሰላሳ ዘጠኝ ከታሪክ ገጽ ላይ ለመፋቅ ይህን ያደርጋል። የምክክር ኮሚሽኑ የተቋቋመው ኢትዮጵያውያን ተመካክረው ኢትዮጵያውያን ተወካይ አግኝተው ሁሉም ኢትዮጵያዊ የተወያየበት ሁሉም ኢትዮጵያዊ የመከረበት ህገ መንግስት በኢትዮጵያ ሰማይ ስር እንዲጸደቅና ሁሉም የኔ ነው ብሎ በቅቡልነት የሚጠራው ህገ መንግስትን ለማስ ለማጻፍና ለማጽደቅ ነው። ያ ህገ መንግስት ሲጸድቅ አንቀጽ 39 ተገንጥሎ ይወጣል። ያኔ ኦነግ ይገነጠላል። ያኔ ፋኖ ይገነጠላል። ያኔ ጀዋር መሐመድ፣ አንዳርጋቸው ጽጌ ምናምን የምትላቸው የህወሓት ቅልብተኞች በሙሉ ከኢትዮጵያ ገጽ ላይ ተገንጥለው ይጠፋሉ። ልክ አንቀጽ 39 ተገንጥሎ ሲጠፋ የነፃ አውጭነትና የብሔር ፖለቲካ ከኢትዮጵያ ምድር ተገንጥሎ ይጠፋል። ሀሳብ የሌለው ዘረኛ፣ በሀሳብ መታገል የማይችል አዲስ ሀሳብ ማፍለቅ የማይችል ራዕይና ዓላማ የሌለው ለሀገር የሚጠቅም ለህዝብ የሚጠቅም ሀሳብ የሌለው ዘረኛና የብሔር ፖለቲከኛ ሁሉ አብሮ ከአንቀጽ 39 ጋር ይሰረዛል። ይሄን የሚያደርገው መሪ አብቹ ይባላል። አትጠራጠሩ። ይሄንን ሶስት ነገር ነግሬያችኋለሁ። አራተኛ፣ በየክልሉ የተተከለው አስራ ምናምን ባን የክልል ባንዲራ ኢትዮጵያውያን፣ ታላቋን አባቶቻችን አድዋ ላይ የነጻነት ቀንዲል አድርገው በመላው ጥቁር ሕዝብ ዘንድ እንደ ነጻነት አርማ የምትታየውን አረንጓዴ፣ ቢጫ፣ ቀይ ባንዲራ በመላው ኢትዮጵያ እንዳትተከል በየክልሉ የክልል ባንዲራ አምጥቶ ኢትዮጵያውያን ስለ ኢትዮጵያ ባንዲራ ሳይሆን ስለ ክልላቸው ባንዲራ እንዲያስቡ ያደረገው የወያኔ ፖለቲካ ከ10 አመናመኑ የክልል ፖለቲካ የክልል ባንዲራ ጋር አብሮ ይነቀላል። በመላው ክልል ይሄ በዘር ክልል አይደለም፣ በዘርና በቋንቋ በተደራጀው ክልል አይደለም። አዲስ በሚዋቀረው አዲስ በሚስተካከለው የኢትዮጵያ የጂኦግራፊካል አቀማመጥ ላይ ተመስርቶ በሚዋቀረው የፌዴራሊዝም አስተዳደር ላይ በሁሉም አስተዳደራዊ ክልሎች የአንዱ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ ቀዩ ብቻ ይተከላል። አረንጓዴ፣ ቢጫ ቀዩ የትኛው አርማ ያለው ነው ወይስ የፋኖ ብላችሁ ከጠየቃችሁኝ፣ እድሜ ፋኖ ለምትሉት የባርነት ዘመን አቀንቃኝ እድሜ ፋኖ ለምትሉት የባርነት ፖለቲካ፣ የዘረኝነት ፖለቲካ አራማጅ ቡድን ታላቋን የኢትዮጵያ ሰንደቅ ዓላማ አድዋ ላይ እየተወለበለበችውን የአንድ ዘረኛ ቡድን ባንዲራ አድርጎ ይዟት ሲወጣ በሀገራዊ ምክክሩ ኮሚሽኑ እናገኘዋለን። ከምክክሩ በኋላ የኢትዮጵያ ሰንደቅ ዓላማ ይቺ አርማ የሌላት ወያኔ አርማ ያላጠፈባት አረንጓዴ ቢጫ ቀይዋ ትሆናለች ብለን የምንመኘውን ሰዎች ሌላ ተቃውሞ እንዲነሳብን፣ ይህም ባንዲራማ ፋኖ ይዞት ወጥቷል እንዲባል አደረገ። ፋኖ የሰራው በደል በዚህ ልክ በኢትዮጵያና በኢትዮጵያውያን ላይ ይቅር የማይባል ጥቁር ጠባሳ ጥሎ ያለፈ ነው። አሁንም ምን የምመኘው ሁሉም ኢትዮጵያዊ እንደሚፈልገው ያቺ አርማ ይለላት አባቶቻችን ዋጋ የከፈሉላት አድዋ ላይ የተወለበለበችው አረንጓዴ ቢጫ ቀይዋ ልሙጧ ባንዲራ ለዓለም የጥቁር ሕዝቦች ሰንደቅ ዓላማ የሆነችው ያቺ አርማ እሷ የኢትዮጵያ ሰንደቅ ዓላማ ብትሆን ደስ ይለኛል። ከዛ ባለፈ አርማ ያለውም ቢሆን መላው የኢትዮጵያ ሕዝብ የተስማማበትና ሁሉም የፈቀደው ከሆነ በአብዛኛው የኢትዮጵያ ሕዝብ የተቀበል ነውና በሀገራዊ ምክክል ኮሚሽኑ ያመንበት አብዛኛው ሕዝብ ያመነበት ሰንደቅ ዓላማ በጂኦግራፊካል ክልል በሚዋቀረው አዲሱ አስተዳደር ላይ በሁሉም አስተዳደራዊ ክልሎች አንድ አረንጓዴ፣ ቢጫ ቀይ ባንዲራ ይተከላል። ይሄን ያደርጋል። አብቾ በየክልሉ የተተከለው ይሄ የዘርና የቋንቋ እንትን ባንዲራ የጉራጌ ባንዲራ፣ የባአዴን ባንዲራ፣ የኦርሄዴድ ባንዲራ ምናምን የሚባል በየክልሉ የተተከለው የወያኔ የወያኔ የከፋፍለህ ግዛ ፖለቲካ ያቺ ከቻይና ባንዲራ ነቅሎ ያመጣት ትግራይ ክልል አስቀምጦ የትግራይ ክልል መለያ አድርጓት የታላቋ ትግራይ አርማ ብለው የሚጠሯት እና ከዛ በሱ አምሳል በየክልሎቹ የተከላቸው የዘር ባንዲራዎች ይነቀሉና በመላው ኢትዮጵያ ጂኦግራፊካል አቀማመጥ ላይ በሚዋቀረው ክልል ላይ በየአስተዳደር ክልሉ አንድ የኢትዮጵያ ባንዲራ ይተከላል። ያኔ በመላው ኢትዮጵያ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ይውለበለባል። ይህንን የሚያደርገው መሪ አብቹ ይባላል። አራተኛ አምስተኛ ደረጃ ምን ያደርጋል አብቹ የዲጂታል መታወቂያ የፋይዳ መታወቂያ የወሰዳችሁ ሰዎች ካላችሁ መታወቂያችሁ ላይ ምን ተብሎ እንደተጻፈ ግለጡና አንብቡት በወያኔ ዘመን ተከልክለን የነበረውን? ኢትዮጵያዊ ማንነት እንዲኖር ነው የምንፈልገው ብለን የጠየቅነውን ኢትዮጵያዊ ነኝ እኔ ከኦሮሞና ከአማራ የተወለድኩ ከጉራጌ እና ከቤንሻንጉል የተወለድኩ ከሁለት ማንነት የተወለድኩ ሰው ነኝ፣ ማን ብዬ ራሴ ልጥራ? ብለው የጠየቁ ሰዎች ወይ ስላሴ ጀርባ ተኝተዋል፣ ወይ ተሰደዋል፣ ወይ ተገርፈዋል፣ ወይ ታስረዋል። በወያኔ ዘመን ኢትዮጵያዊ ነኝ መታወቂያዬ ላይ ኢትዮጵያዊ ብላችሁ ጻፉልኝ ያሉ እንደነገርኳችሁ የዛን አይነት ዕጣ ፈንታ ደርሷቸዋል። ኢትዮጵያዊ ነኝ ማለት ወንጀል ነበር በወያኔ ዘመን። አብቹ ዘመን ነው መታወቂያችን ላይ ኢትዮጵያዊ የተባለ የተጻፈ ሁሉም ኢትዮጵያዊ ወደ ኢትዮጵያዊነቱ እንዲመለስ እየተደረገ ያለው ይሄ ነገር ትርጉም ያለው ካልመሰላችሁ መታወቂያችን ላይ ኢትዮጵያዊ ተብሎ ተጻፈ አልተጻፈ ምን ያደርጋል ካላችሁ በዛን ዘመን ዋጋ የከፈሉትን ኢትዮጵያውያን ሂዳችሁ ጠይቁ። ያሬድ ሹመቴን ሂዳችሁ ጠይቁ፣ ስንት ክፍለ ከተማ፣ ስንት ወረዳ፣ ስንት ፍርድ ቤት እንደሄደ በወያኔ ዘመን ኢትዮጵያዊ የሚባል ማንነት ነው መታወቂያ ላይ እንዲጻፍ የምፈልገው ብሎ ስለጠየቀ በወያኔ ዘመን ከኦሮሞና ከአማራ ከጉራጌና ከትግሬ ከስልጤና ከቤንሻንጉል የተወለደ ሰው ማንነት አልነበረው። ወያኔ ነበር የሚመርጥልን ማንነታችንን። ማንነት በአባት ነው የሚያዘው ይላል ወያኔ። የእናት ማንነት ትርጉም የለውም ለወያኔ እና አብቹ የሚባለው ወጣት መሪ ኢትዮጵያዊ መሪ ሲመጣ ሁሉም ኢትዮጵያዊ ወደ ኢትዮጵያዊነቱ እየተመለሰበት ያለበት በዘር በቋንቋ የማትለይበት መታወቂያ፣ እየታየ ኮንዶሚኒየም የማይታደልበት መታወቂያ፣ እየታየ አገልግሎት የማታገኝበት በኢትዮጵያዊነት ብቻ በእኩልነት የምትኖርበት መታወቂያ በአብቹ ዘመን ነው እየተሰጠ ያለው። ምን ማለት ነው ይሄ ብለህ ከጠየቀኝ፣ ከሁለት ውህድ ማንነት ተወልደው የነበሩ ኢትዮጵያዊ ነኝ ማን ብዬ ራሴን ልጥራ ያሉ ኦሮሞም ትግሬም ነኝ ጉራጌም አማራ ዘሬ ማን ሊባል ነው ማን ተብዬ ልጠራ ያሉትን ታማኝ እንዴት እንደተሰደዱ እንዴት እንደተገረፉ ጠይቃቸው ነው። የኢትዮጵያዊ ነኝ ማን ብዬ ራሴ ልጥራ ያሉ ኦሮሞም ትግሬም ነኝ ጉራጌም አማራ ዘሬ ማን ሊባል ነው ማን ተብዬ ልጠራ ያሉት ታማኝ በየነ እንዴት እንደተሰደዱ እንዴት እንደተገረፉ ጠይቃቸው ነው እና ይሄን ኢትዮጵያዊነት እየመለሰ ያለ መሪ ነው። ስድስተኛ የህግ የበላይነት የሰፈነባት በሀሳብ የበላይነትና በዲሞክራሲያዊ ምርጫ መሪውንና መሪውን መምረጥ የሚችል ሕዝብ በዲሞክራሲ መምራት የሚችል በሀሳብ ልዕልና የሚያምን በሀሳብ የበላይነት የሚያምን ሀሳብ ይዞ መወዳደር የሚችል ሕዝብና ማህበረሰብ በመፍጠር ረገድ ከዛም ሲያልፍ በምርጫ ተወዳድሮ መሸነፍና ማሸነፍ የሚችሉ ፓርቲዎች በማንነት በዜግነት ፖለቲካ ላይ ተመስርተው የሕዝብን ኑሮና የሀገርን ኢኮኖሚያዊ ፖለቲካዊ፣ ማህበራዊ ሁኔታ ለመቀየር ሐሳብ ያላቸው አሁን ከነበርንበት ወደ ተሻለ ከፍታ ከፍ ማድረግ የሚችል ሐሳብ ያላቸው ፓርቲዎች ተወዳድረው መሸናነፍና ሲሸናነፉም ተጨባብጠው ኮንግራ ተባብለው መለያየት የሚችሉ የሰለጠኑ ፓርቲዎችንና ህዝቡን መሪውን በድምፁ መርጦ በመረጠው መንግስት በመረጠው መሪ መተዳደር የሚችል ስልጡን ማህበረሰብ መፍጠር የሚችል መሪ አብቹ ይባላል። አምስተኛ ነግሬያችኋለሁ። ስድስተኛ ስድስተኛ አልኩኝ አይደል? እሺ፣ ስድስተኛ ሰባተኛ ሰባተኛ በወያኔ ዘመን በተሳሳተ የታሪክ አጋጣሚ ዕድልና አጋጣሚ ፈቅዶላቸው የኢትዮጵያ ስልጣን ላይ የተቀመጡት የባንዳ ልጆች የኢሳያስ አፈወርቅን ጉዳይ ሲያስፈጽም የነበረው መለስ ዜናዊ። ሀገሩን ለመገነጣጠል በህገ መንግስት አስደግፎ የራስን እድል በራስ የመወሰን እስከ መገንጠል ብሎ ሀገር እንድትገነጣጠል ፈቅዶ ህገ መንግስት ያጸደቀው መለስ ዜናዊ በነበረበት የተሳሳተ ዘመን ኢትዮጵያ ሳይገባት ያጣችውን የባህር በሯን የቀይ ባህሩን የቀይ ባህር ወደባችንን የአሰብ ወደብን ለማስመለስ ታሪካዊ ስህተትን ለማረም እየሰራ ያለ መሪ ነው። አትጠራጠር። የአሰብ ወደብ ወደ ኢትዮጵያ የሚመለሰው በአብቹ ዘመን ዳንኤል ክብረት ጋር አሰብ አባይ ግድብ ላይ የህዳሴው ግድብ ላይ ዲያቆን ዳንኤል ጋር ያደረገውን ኢንተርቪው ሂዳችሁ ስሙት። አባይ የሚባለውን ትልቁን ተግዳሮት ትልቁን ፈተና አሸንፈናል፣ ትልቁን ፈተና ሰብረናል። የወደቡ ጥያቄ ቀላል ነው ብሏል። የወደቡ ጥያቄ ቀላል ነው ማለት ማጣጣል አይደለም። የህዝብን ጥያቄ የህዝብ የህልውና ጥያቄ እንደሆነ አብጩ ያውቃል። የወደቡ ጥያቄ ዛሬ የአሰብ ወደብ ጥያቄ የብልጽግና አይደለም፣ የአብቹ አይደለም፣ የሆነ ፓርቲ አይደለም። የህዝብና የሀገር የህልውና ጥያቄ ነው። ያን ጥያቄ ቀላል ነው ብሎ አጣጥሎ ለማለፍ አይደለም ያንን ያለው የህዳሴን ፖለቲካ አሸንፎ የአባይን ፖለቲካ የጂኦፖለቲክሱን የነ እስራኤልን፣ የነ አሜሪካን፣ የአውሮፓውያንን፣ የግብፅን ታሪካዊ ፖለቲካ የጂኦፖለቲክስ ሁኔታ አሸንፎ የአባይን ግድብ በቁጥጥር ስር ማድረግ የቻለ ከሰላሳ 30 ዓመት በፊት ያጣነውን ወደብ መመለስ በጣም ቀላል ነው ብለዋል። እርግጠኛ ሳትሆን እንደሚመልሰው እርግጠኛ ሳይሆን አብቹ እንዲህ ቀላል ነው ብሎ የህዝብን ጥያቄ ለማቃለል ይሄን አይናገርም። እንደሚመልሰው እርግጠኛ ስለሆነ ምን ያክል ቀላል እንደሆነ ስለሚያውቀው የምንጠይቅበትም በጣም ጀስቲፋይብል የሆነ ጀስት ኮዝ ያለን ሰዎች፣ ህዝቦች ስለሆን አላግባብ ያጣነው ንብረት ስለሆነ ኢሳያስ አፈወርቂ እየቃዥ የሚያድረው በአጥንቱ የቀረው አሁን ዘርፎ የወሰደው ንብረት እንደሚቀማ ስለሚያውቅ ነው። አባይን ዘርፎ ማነው የአሰብ ወደብን ዘርፎ እንደወሰደው ስለሚያውቅ ዛሬ ከነገ ሌባ በየቀኑ ዘርፎ የወሰደው ንብረት ተወሰደብኝ ያልተወሰደብኝ፣ ባለቤቱ መጣብኝ አልመጣብኝ እያለ በአጥንቱ የቀረው ኢሳያስ ያንን ዘርፎ የወሰደውን ሀብትና ንብረት የሀገር ህልውና የሀገር ብልጽግናን የሚያረጋግጥ የመውጫ በራችንን የቀይ ባህርን ያክል ወደብ የግመል መጠጫ ነው ብሎ ሰጠው መለስ ዜናዊ። እና ያንን የሆነ የሆነ ቦታ ላይ የግመል ጥርስ ፋቂ መሆን የነበረበት ሰውዬ የኢትዮጵያ ስልጣን ላይ መጥቶ መሪ ሲሆን የአሰብን ወደብን ያክል ታሪካዊ የአሰብ ወደብን ያክል ሀገር የሚቀይር የሀገር የሕልውና ጥያቄ የሚሆን የአሰብ ወደብን ያህል የቀይ ባህርን የጂኦ ፖለቲክሱን መቆጣጠር የምንችልበትን መውጫ አበራችንን አረብ ሀገር ሄዶ የግመል ጥርስ መፋቅ የነበረበት ሰውዬ ኢትዮጵያ ስልጣን ላይ መጥቶ ሲቀመጥ የግመል መጠጫ ነው ይላል እና እንደዛ ተብሎ አላግባብ የተወሰደብንን የአሰብ ወደብን መልሶ ወደ ኢትዮጵያዊነቱ ወደ ባለቤቱ የሚመልስ ኢትዮጵያን ወደ ቀይ ባህር ቀጠና የሚያስወጣ ከጠላቶቻችን ፊት ቁመን ሉዓላዊነታችን የምናስከብርበት የባህር በራችንን የሚመልሰው መሪ አብቹ ይባላል። እንደ አፋር ክልልና እንደ ሶማሊያ አይነት እርሻዎችን ወያኔ በረሃ ናቸው። እነዚህ ሰዎች አርብቶ አደር ናቸው ብሎ እኮ ሶማሌዎችና አፋራዎችን አርብቶ አደር አድርጓቸው ፍየልና በግ ያረቡ ነበር የሚኖሩት። አብቹ ሲመጣ እርሻቸው ሲታይ መስኖ ሲገባ ልካ ይታረሳል እርሻው። በሩዝ እርሻ፣ በስንዴ እርሻ ሶማሌ ክልልና አፋር ክልል ሂድና። ማን ነው የአፋር ክልል ርዕሰ መስተዳድር አወል አርባ ያለሙትን እርሻ ሂድና ተመልከት። አፋር ክልል የኢትዮጵያን ኢኮኖሚ እንዴት እየቀየረው እንደሆነ። አያመርቱም ተብለው ጦማቸውን አድሮ የነበሩ መሬቶች እንዲመረቱ አድርጎ ኢትዮጵያ በምግብ ሉዓላዊነት ራሷ እንድትችል ስንዴ መለመን የሚገባት ሀገር አይደለችም። ኢትዮጵያ አውቆ ነው ወያኔ ለማኝ ያደረገን። ከነ ግብጽ ጋር ተመሳጥሮ ነው ወያኔ እርዳታ እየተሰጠ እንድንኖር ያደረገን ብሎ ያንን የኢኮኖሚ ልዕልና በምግብ ራሳችን የመቻል የምግብ ሉዓላዊነትን ለማረጋገጥ ከዚያም ሲያልፍ ኢትዮጵያ በኢኮኖሚ የሚገባት ከፍታ ላይ እንድትደርስ እየሰራ ያለ እስካሁንም የሰራው ስራ ውጤት እያስመዘገበ ያለና በዓለም ደረጃ ምስክርነት ያገኘ መሪ ስለሆነ ኢኮኖሚ የበለጸገች ኢትዮጵያን ለማረጋገጥ ከአብቹ የተሻለ ሰው የለም። ዛሬ ነገ ከነገ ወዲያ ከሱ የተሻለ ሊሰራ የሚችል ሰው ሊመጣ ይችላል። በአሁኑ ደረጃ ግን እንዲህ አይነት ስራ እየሰራ ያለውን ሰው አውርደን ልደቱ አያሌውን ለመሾም በአብይ ላይ አንነሳም። ይህንን ማረጋገጥ የሚችለው ኢትዮጵያን ከድህነት ማውጣት የሚችለው የድሃ ህዝቧን ህይወት መለወጥ የሚችለውና ቢያንስ ህዝቧ በቀን ሶስት ጊዜ በደንብ ጠግቦ እንዲበላ ማድረግ የሚችል መሪ አብቹ ይባላል። ይህን ሁሉ ሰዓት እያነደዳችሁበት እንኳን ይህን ሰባት ዓመት የሰራው ስራ ሰላም ቢያገኝ ይሄ ሰውዬ ምን ሊሰራ እንደሚችል ያሳያል፣ ያረጋግጣል። በዘጠነኛ ደረጃ ሙስናን የሚጸየፍ ሀገሩን የሚወድ ለህዝብ እና ለሀገር የሚሰራ ትውልድ በአብቹ ዘመን ይፈጠራል። ሙስናን ለመታገል አሁን በየክፍለ ከተማው በየወረዳው፣ በየመንገዱ፣ በየምናምን የሆነ አገልግሎት ፈልጋችሁ ቀበሌ ምናምን ብትሄዱ ገንዘብ የሚጠይቅ የወረዳ አመራር ምናምን የክፍለ ከተማ ሰራተኛ ይኖራል። ታማኝ የሆኑ ሰራተኞች እንዳሉ ሆኖ አሁን በመንግስት መስሪያ ቤቶች ውስጥ ያሉ የተለያየ አገልግሎት ለመጠየቅ ሰው ሲሄድ ገንዘብ እየጠየቁ ህዝብ የሚያማርሩ ሰዎች አሉ። እነሱን የምትቀይራቸው ወያኔ 27 ዓመት ሰርቶ ነው አብዛኛውን ህዝብ ሌባ ያደርገው ለምን? ሌብነት ስራ ነው የሚል መሪ ስለነበር፣ መለስ ዜናዊ ሌብነት ስራ ነው አለ። መለስ ስትያዝ ነው እንጂ ወንጀል የሚሆነው እስከምትያዝ ድረስ ስራ ነው አለ። ይሄ ነው ኢትዮጵያን ሲመራት የነበረው። ይሄ ሰውዬ የመራት ሀገር በዚህ ልክ በሙስና ባትጨማለቅ ነበር። የሚገርመኝ በዘመናት በትውልድ ላይ የተሰራ ሌብነት ነው ኢትዮጵያ ላይ አሁን እያሰቃየን ያለው የሙስና ችግር። ይሄንን በህግ በአግባብ በሲስተም ነገሮችን ወደ ቴክኖሎጂ ወደ ሲስተም በማምጣት የማይዘርፉበትን ኔትወርክ በመዘርጋት ከሙስና ጋር እየታገለ ያለ መሪ ስለሆነ፣ ሲቀጥል ሌብነትን የሚጸየፍ አምስት ሳንቲም ከሀገሩ ላይ የማይዘርፍ መጽሐፉን ሽጦ የድሆች ቤት የሚሰራ መጽሐፍ ሽጦ ትምህርት ቤት የሚገነባ ለምኖ የድሆችን ቤት የሀገርን ለውጥ መስራት የሚፈልግ መሪ ስለሆነ፣ ሌብነት በአብቹ ዘመን በባህል ደረጃ እየተጸየፍ ነው የምንሄደው። ከኛ በታች የሚመጣው ትውልድ ለሀገሩ የሚያስብ ለሀገሩ የሚሰራ አብይ እኮ ብዙ ጊዜ ሲናገር እኮ እኔ ለአሁኑ ትውልድ አይደለም የምሰራው ይላል። ኮሪደር የምሰራው ለአሁኑ ትውልድ አይደለም። ላይብረሪ የሰራሁት አሁን ላለው ለከሸፈው፣ ለዘረኛው ትውልድ አይደለም ለሚመጣው ትውልድ ነው። ያውቀዋል መቼ እንደሚቀየር ይሄ ሙስና ይሄ ሌብነት የአጭበርባሪነት መቼ እንደሚቀየር ያውቀዋል። ወያኔ በሀያሰባት 27 አመታት በትውልድ ላይ ሰርቶ ነው፣ ሌብነት ስራ ነው ብሎ ነው ትውልዱን ሌባ ያደረገብን። አሁን መንግስት መስሪያ ቤት ውስጥ ያሉ ወጣቶች ሙስና የሚጠይቁ በተለያየ አገልግሎት ላይ ገንዘብ የሚጠይቁ ወጣቶች ካያችሁ። በወያኔ ዘመን የተፈጠሩ ናቸው። ሌብነት ስራ ነው የሚል መሪ ያሳደጋቸው ናቸው። ሌብነት ጽዩፍ ነው፣ ሌብነት ወንጀል ነው፣ ሌብነት ለኢትዮጵያውያን አይጠቅምም ሌባን መጸየፍ አለብን የሚል መሪ ሲኖር ደግሞ ከኛ በታች ያሉት ትውልዶች ሌብነትን እየተጸየፉ ለሀገርና ለሕዝብ የሚሰሩ በታማኝነት ማገልገልን አውቀው ወደ መንግስት ቢሮ፣ ወደ ስልጣን፣ ወደ ፖለቲካ የሚመጣ ትውልድ ስለሆነ በትውልድ ሂደት ውስጥ ያንን ሀገሩን የሚወድና ሙስናን የሚጸየፍ ትውልድ መገንባት እና ሀገሩን የሚወድ ትውልድ መገንባት የሚችለው መሪ አብይ አህመድ አሊ ወይም አብቹ ይባላል። አስረኛ የአባይ ግድብን የህዳሴ ግድብን እንዳሳካችሁ በግብጽ እና በእስራኤል በአውሮፓውያንና በጣሊያን በፈረንሳይና በእንግሊዝ ተይዞ የነበረውን የጂኦፖለቲክስ የበላይነት በሰባት ዓመታት ውስጥ አሸንፎ መስበር የቻለ በግብጽና በኢትዮጵያ መካከል ያለውን የፖለቲካ ልዩነት አባይ ከተመረቀበት እለት ጀምሮ ዳይቨርት አድርጎ መገልበጥ የቻለ ይህንን ለውጥ ማምጣት የቻለ የኢትዮጵያን ፖለቲካ የኢትዮጵያን ጂኦፖለቲክስ ኮስመና ሰብሮ ኢትዮጵያ ባላት የጂኦፖለቲክስ አቀማመጥ ላይ በዓለም ከፍታ በጂኦፖለቲካው ያላትን ስፍራ ከፍ እንዲል ማድረግ የቻለ መሪ ስለሆነ ነገም ከነገ ወዲያም ያጣችሁን የባህር በሯን የሚያስመልስ ያጣችሁን ልዕልናዋን የሚያስመልስ ያጣችሁን ክብርና አንድነቷን የሚመልስ ኢትዮጵያ ታፍራና ተከብራ የምትኖርበትን ዘመን ልጆቿ ከድህነት ወጥተው ከጨለማ ወጥተው በእኩልነት በሕግ የበላይነት በሕግ ጥላ ስር ሁሉም እኩል ሆኖ በሕግ የሚመራባት ሕግ የሰፈነባት ሀገር በመፍጠር ደረጃ በአለም ላይ የተፈራች ስትናገር የምትሰማ ኢትዮጵያን ለመድፈር ሁለት ሶስት ጊዜ የሚያስቡ ጠላቶች እንዲፈጠሩ የሚያደርግ ከመንካትህ በፊት ቆም ብለህ እንድታስብ የሚያደርጓት ሀገር እንድትፈጠር የሚያደርግ የተፈራች የተከበረች፣ ህዝቧ በህግና በሐሳብ የበላይነት የሚመራላት ሀገር የሚፈጥረው አብቹ የሚባለው መሪ ነው። ለዚህ ነው ነገ ከዚህ ሰውዬ ጎን የምንቆመው፣ ነገ ጠላትን እምቢ የምንለው፣ ዘረኝነትን እምቢ ምንለው፣ አሻፈረኝ ብለን የምንቆመው ተጨባጭ የሆነ ማስረጃ ያለን እስከዛሬ ደግፈ ነው ያላሳፈረን። ገና ከዚህ በኋላም ለሀገሩና ለህዝቡ ራዕይና ዓላማ ያለው ነገሮችን ታግሎ ለማሸነፍ ብቃትና አቅም ያለው የተማረ የዘመነ ለዘመኑ የሚመጥን አስተሳሰብ ያለው መሪ አብቹ የሚባለው መሪ ኢትዮጵያ ዙፋን ላይ ስላለን ለዚህ ነው እምቢ የምንለው። የዛሬው ፕሮግራሜን በዚሁ ነው የምጨርሰው። ሁሌም እንደምለው መሆን መልቲሚዲያ እውነትንና ኢትዮጵያዊነትን ለማጽናት የሚሰራ ሚዲያ ነው። ይህ ሚዲያ መደገፍ እውነትንና ኢትዮጵያዊነትን በጽኑ መሰረት ላይ መገንባት መሆኑን አውቃችሁ ከመሆን መልቲሚዲያ ጎን በመቆም በምትችሉት ሁሉ ድጋፍ እንድታደርጉልን በአክብሮት በድጋሚ ጥሪ አቀርባለሁ። አዲስ ፕሮግራም ስንጀምር ወይም ስርጭቱ ሲጀምር እንዲደርሳችሁ የደወል ምልክቷን መጫናችሁን፣ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ይህንን ፕሮግራም ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።